የጤና ሚኒስቴር የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ለማሳለጥ ጤንነቴ የተሰኘ የሞባይል መተግበሪያ ይፋ አደረገ። አገልግሎቱ በያዝነው ሞባይል መተግበሪያውን በማውረድ በቀላሉ መገልገል የሚያስችል ነው። መንግስት በሽታን ከመከላከል ባሻገር አክሞ በማዳን ስራ ላይ በትኩረት እየሰራ ያለውን ውጤታማ እንደሆነ የሚያሳይ የራሱ አበርክቶ አለው። ጤንነቴ ሶስት ወይም ሁለት ትላልቅ ፕላትፎርሞች አሉት። ከዛ ውስጥ የመጀመሪያው ፋርማሲ ነው። ቀጥለ ያለው ደግሞ ሆስፒታሎችን ነው። እንደ ሀገር ደግሞ ሶስተኛው ምን ጠቀሜታ አለው የሚለውን የምናይበት ፕላትፎርም አለ። የመጀመሪያው ፋርማሲ ስንል አብዛኛው ማህበረሰብ ፋርማሲ የት እንዳለ ፈልጎ ለማግኘት ይቸገራል። ለምሳሌ እኩለ ሌሊት ላይ ሰው ቢታመም ፋርማሲ የት ሄዶ ይገኛል? ፋርማሲዎችን ማግኘት ብቻ ሳይሆን ደግሞ ፋርማሲዎችን ካገኘን በኋላስ ምንድን ነው የምናደርገው? መድኃኒት ውስጥ እዛ ደርሰን ባይኖር እሺ፣ መድኃኒት ውስጥ ኖረ እንደ ድንገት ኪሳችን ቢያጥረስ ይህ የመጀመሪያው ፋርማሲ ውጤት እዚህ ጋር እንደምታዩት ከ1735 በላይ ፋርማሲዎችን የመዘገበው በአዲስ አበባ ውስጥ ማህበረሰቡ በቀላሉ ቤቱ ቁጭ ብሎ በአፕሊኬሽኑ የት ፋርማሲ መሄድ እንዳለበት በአቅራቢ በሚገኝ ምን አይነት መድኃኒት እንዳለ ፕራይሱን ጭምር የሚያቀርብበት ትልቅ ፕላትፎርም ነው። ማለት መተግበሪያው ዜጎች በቀላሉ የህክምና አገልግሎት እንዲያገኙ የሚያስችልና የአገልግሎት ክፍያ ስርዓት ያለው በመሆኑ እንግልትን የሚቀንስ ነው። ስትሮክ ቢመታው አንድ ሰው የት ሆስፒታል ነው የሚሄደው? አራት ሆስፒታሎችን አዲስ አበባ ውስጥ ቢዞር እና ምናልባትም ከ2 ሰዓት እና ከ3 በላይ ሰዓት በላይ ከሆነ ይሄ ሰውዬ ፓራላይዝ የመሆኑ ቴንደንሲ በጣም ሀይ ሀይል። ይሄ ሰውዬ ግን ስፔሻል ስልኩን ከፍቶ የትኛው ስትሮክ ነው ሆስፒታል የሚያከመው ብሎ ቼክ ቢያረግና ቢያይ እና በአንድ ሰዓት ውስጥ ቢደርስ እዛ ሆስፒታል የመዳን ፕሮባቢሊቲው ቬሪ ሀይ አፕ ቱ 90 ባደጉት ሀገራት 90% በላይ አፓረሱ ካለን ደሞ ታክሞ የመዳን ቴንደንሲያችን በጣም ጥሩ ያደርጓል ማለት ነው። ጤና ሚኒስቴር በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አምንጭነት ያበለጸገው ጤንነቴ የተሰኘ የሞባይል መተግበሪያው በዛሬው ዕለት በይፋ ሲመረቅ በስነ ስርዓቱ ላይ የኢፌድሪ ፕሬዝዳንት ታዬ አጽቀ ሥላሴ ተገኝተዋል። ፕሬዝዳንቱ በዚህ ወቅት ባደረጉት ንግግር ጤና ሚኒስቴር የዜጎችን የጤና አገልግሎት ለማዘመን እያከናወናቸው ያሉ ተግባራት ውጤት እየተመዘገበባቸው መሆናቸውንም አንስተዋል። የህዝብ አገልግሎትን ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግሥት ተቋማትም ብዙሃኑን የሚያገለግሉ ማዕከላት እንዲሆኑ መንግሥት አበክሮ ይሰራል። ለማህበረሰባችን የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት እንዲሁም ሁሉም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት የተጀመሩ ስራዎች ተጠናክረውና ተስፋፍተው የሚቀጥሉ ይሆናል። መንግስት በሽታን ከመከላከል ባሻገር አክሞ በማዳን ላይ በትኩረት እየሰራ መሆኑን የገለጹት ፕሬዝዳንቱ ይፋ የተደረጉትን መተግበሪያዎችም ዜጎች ቀልጣፋ፣ ፍትሃዊና ጥራቱን የጠበቀ የጤና አገልግሎት ማግኘት የሚያስችላቸው መሆኑንም ተናግረዋል። የጤና ሚኒስቴርና አጋሮቹ የመድኃኒት አቅርቦትንና የጤና አገልግሎት ተደራሽነትን ለማዘመን የድንገተኛ አደጋ ጊዜ የጤና አገልግሎቶችን አቅርቦት አስተዳደርን ለማሻሻልና ዜጎች የጤና መረጃና የምክክር አገልግሎቶችን በፍጥነት እንዲያገኙ ለማስቻል የተዘጋጁትን ዘመኑን የሚመጥኑ ሶስት የዲጂታል ጤና ስርዓቶችን አዘጋጅቷል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ዜጎች ቀልጣፋና ጥራት ያለው አገልግሎት እንዲያገኙ የሚያስችሉ ስራዎችን በስፋት እየተከናወኑ ስለመሆናቸውም ጠቅሰዋል። የመድኃኒት አቅርቦት፣ የጤና አገልግሎት አጠቃቀም ያለውን የዜጎችን እንግልት በመቀነስ እንዲሁም ደግሞ በጥናት መነሻ ያደረገ ችግርን ለመቅረፍ ብዙ ስራዎች እየተሰሩ ነው። ይህንኑ ጥራትና ስራ ገን ለማጠናከር የጤንነት የሞባይል መተግበሪያ የአምቡላንስ ስምሪት አገልግሎት የ952 የመረጃ ማዕከልን የቀጣይነት ያለው አገልግሎትና በተለያዩ ቋንቋዎች ተደራሽነት መጨመር ግን ዛሬ ላይ እዚህ ላይ ተገኝተን እነዚህን በስራ ላይ ለመዋል አቀደናል። በራስ አቅም የበለጸገውና ዛሬ ተመርቆ ወደ ስራ የገባው ጤንነቴ የተሰኘው የሞባይል መተግበሪያ የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ቀላል ለማድረግ እንደሚያግዝ ጠቁመዋል። በተጨማሪም ለበጎ የተሰኘ የአምቡላንስ ምሪት ስርዓትና 952 የጤና መረጃና ምክክር አገልግሎት ነጻ የስልክ ጥሪ ማዕከልንም ስራ አስጀምሯል።